ሰላም ሰላም የቻናላችን ቤተሰቦች፣ ዛሬ በአዲስ ቪዲዮ ተመልሽላችኋለሁ ማለት ነው። ምንድነው ይሄ ቪዲዮ ካላችሁኝ፣ በ21 ቀን ቻሌንጅ አብረን እንግባ በሚል ቪዲዮ ነው ማለት ነው። እንዴት ካላችሁን፣ በ21 ቀን ለሪሚዲያል ፕሪፓሬሽን እናስደርጓቸዋለን ማለት ነው። እንዴት ካላችሁኝ ነው እናንተ እንደምታስባለም ቲቶሪያል ሳይሆን፣ ቲቶሪያል የትን ቦታ ታገኛላችሁ። ብዙ ጊዜ እኛ ሪሚዲያልም ሆነ ኢንትራንስ ሆነ ወይም አንድ ፈተና ምንወድቀው ወይም ከፍተኛ ማናመጣው ቲዩቶሪያል አንድርት ወይም ቲዩቶሪያል አተን ሳይት ቲዩቶሪያል ዩቲዩብ ላይ ሞልቷል። ሳይሆን እንዴት ማጥናት እንደምንችል ይህን ብቻም አይደለም ከታይም ማኔጅመንት ጀምረን የምንሰጣቸው ኦፈሮች ቴሌግራም ቻናላችን ላይ ለቀናል ማለት ነው። ገብታችሁ ወይ ኮሜንት ስር አስቀምጥላችኋለሁ ማለት ነው። እሱን እንዴት መቀላቀል እንደምችሉ ለ21 ቀን ቻሌንጅ ማለት ነው። ሰባት ቪዲዮ የምንለቅላችሁ ይሆናል ማለት ነው። ሰባት ቪዲዮ በ21 ቀን በ33 ጋፕ ማለት ነው አንድ አንድ ቪዲዮ እንትን እንለቅላችኋለን ማለት ነው። የስፔሲፊክ የ ፕራይቬት ቴሌግራም ማለት ነው። ቴሌግራም ቻናል እንትን እዛ ላይ እንቀላቅላችኋለን ማለት ነው። ግን ከዛ በፊት የሚያስፈልጋቸው ነገር ምንድን ነው ማለት ነው? እናንተ ዝግጁ መሆንና መሆን ብቻ ነው ዋናውና ትልቁ ነገር። ግን ከዛም ያለፈ ማለት ነው፣ ሁሉም በተመጣጣኝ ለሁሉም ሁሉም ተማሪ ኪስ ባለ ማለት ነው፣ በቀን ሁሉም ሰው ሊያገኝ የሚችል ሀምሳ ብር ብቻ በ50 ብር ብቻ እስከ ሰባት ቪዲዮ በዚህ 21 ቀናቶች ውስጥ በየሶስት ሶስቱ ጋፕ ማለት ነው ቪዲዮ እንለቅላቸዋለን ማለት ነው። እነሱ ቪዲዮ ምን ምን ነው ካላችሁ፣ ደግሞ ዲቴል ከፈለጋችሁ ፖስት ለቅቅ ያለው ማለት ነው ቴሌግራም ቻናል ላይ ማለት ነው ኮሜንት ስር ግቡና ተቀላቀሉ። ግን እዚሁ እስከመጣችሁ ድረስ የምሰጣችሁ ኦፈር አለ። ምንድነው ካላችሁኝ፣ መጀመሪያ ምን ጀምሮ ሁሉም ተማሪ እየተቸገረበት ያለ ታይም ማኔጅመንት ነው ማለት ነው። እንዴት ምንድነው የተለየ የተለየ ካላችሁኝ፣ በጣም ብዙ ታይም ማኔጅመንት ዩቲዩብ ላይ ልታዩ ትችላላችሁ፣ ግን ለስቱደንት አይደለም ላይክ ጀነራሊ የሚለቀቁ ቲፖች ነው ማለት ነው። ግን እንደ ስቱደንት እንዴት ታይማችን ማኔጅ ማድረግ እንችላለን ከዚህ ጀምረን ይህም ብቻ አይደለም፣ ፕላን እንዴት መውጣት እንችላለን። ይሄ ስፔሻል ለሪሚዲያል ተማሪ ብቻ ነው ማለት ነው። በዚህ በ21 ቀናቶች ውስጥ እነዚህን ቲፖች፣ ይሄን ብቻም አይደለም፣ ከዛም ወተን ደግሞ ስተዲ ቲፖች ለናቹራል እና ለሶሻል አከፋፍለን ማለት ነው። እነሱም በሁለት ቦታ አከፋፍለን ማለት ነው። ቲዮሪቲካል እና ካልኩሌሽን ፓርት ብለን አከፋፍለን ማለት ነው። ቲዮሪቲካል አራቱ ሳብጀክቶች ባዮሎጂ፣ ኬሚስትሪ፣ ሂስትሪ እና ጂኦግራፊ እንዴት ማጥናት እንደሚችሉ ማለት ነው። አንድ ዲቴል የሆነ ቪዲዮ በየቀኑ እስኬጁሉን ለቅላችኋለሁ። ችግር የለው ማለት ነው። እሱን በቴዎሪቲካል ፓርቱ ሰራላችኋለሁ ማለት ነው ቪዲዮ። በካልኩሌሽን ደግሞ ለማትስ፣ ለፊዚክስ እሱ የተለየ ነው ማለት ነው። ማትስ ኮመን ነው ማለት ነው። ማትስ ኮመን ነው ላይክ በሶሻልም አለ በናቹራልም አለ። እንደዚሁም እንግሊሽ ማለት ነው። ዲቴል እንዴት ማጥናት እንደምችሉ ከፓሴጅ ጀምሮ። ፓሴጅ ብዙ ጊዜ ሶስቱ ናቸው እነዚህ ፈተና ላይ የሚመጡት ፓሴጅ ማለት ነው፣ ቮካብለሪ እና ግራመር ነው ማለት ነው። እነዚህን ሶስቱ ፈተና ላይ ሲመጡ እንዴት ማጥናት እንደምችሉ እንደምትችሉ አሳያቸዋለሁ ማለት ነው። እኛ በቲቶሪያል ወይም በፕራይቬት ክላሳችን ላይ የምንሰጠው እነዚህ ቲፖች ነው እንጂ ቲቶሪያል እነዚህ ሎንግ ቪዲዮ ሁለት ሰዓት ሶስት ሰዓት ሳይሆን ነው። ቲፖችን የተለያዩ ቲፖችን የምንለቅላችሁ ከታይም ማኔጅመንት እነዚህ እኮ ናቸው ዘጠና ፐርሰንት ማለት ነው እንደሚባለው ማለት ነው በእንትን ህግ ሀያ ሀያ የምታደርጉት ሀያ ፕሪፓሬሽን ነው ሰማኒያ ፐርሰንቱን ከበር የሚያደርገው እንደሚባለው ማለት ነው። እኛ ሀያውን ፐርሰንት ማለት ነው እናንተ የሚያስፈልጓችሁን እነዚህ ቲፖችን በቃ ዝግጁ ናቸው ሪሚዲያል እንድትገቡ የሚያስፈልጓችሁ ያስደረጋችሁ ነው ማለት ነው። ከፈለጋችሁ ማለት ነው እዚህ ኮሜንት ስር በማስቀምጥላችሁ የቴሌግራም የቴሌግራም እንትን ማለት ነው ኮንታክት አድርጉኝ። የራሴ ማለት ነው ቁጥሩን አስቀምጥላችኋለሁ ማለት ነው። በቴሌግራም የምትፈልጉ ከሆነ ሀምሳ ብር ብቻ እና ብቻ ነው ማለት ነው። ሀምሳ ብር ብቻ ለሁሉም ተማሪ እንዲሆን ማለት ነው። ይህ የምትፈልጉ ከሆነ አሳውቁኝ ማለት ነው፣ ኮሜንት ስሩ ማለት ነው። በሌላ ቪዲዮ እስክንገናኝ ደስ መልካም ቀን።